በየካ ክፍለ ከተማ አስተዳደር ባሉ 12ቱ ወረዳዎች በሚገኙ የቅዳሜና እሁድ የገበያ ማዕከላት ሸማቹ ህብረተሰብ ምርቶችን በተመጣጣኝ ዋጋ እንዲሸምት ገበያ ማዕከላቱ ከተጀመረ ዓመታትን አስቆጥሯል። የሰንበት ገበያ በመቋቋሙ ማህበረሰቡ ምርቶችን በአቅራቢያቸው በመገኘት ጊዜን የሚቆጥብ ትኩስና ጥራታቸውን የጠበቁ አትክልትና ፍራፍሬዎች አቅርቦት መጨመር እና የተሻለ የገበያ አማራጮች ይዞ የመጣ መሆኑ ታይቷል። አስተዳደሩ የኑሮ ውድነትን ለመቀነስ አንዱና ዋነኛው የሰንበት ገበያ ሲሆን፣ በክፍለ ከተማው 18 የሰንበት ገበያዎች የተለያዩ የግብርናና የኢንዱስትሪ ምርቶች በሁሉም የሰንበት ገበያ አማራጮቹም ሻማች ማብራትን ጨምሮ ተሳታፊ ነጋዴዎች ለህብረተሰቡ የተለያዩ የፍጆታ ምርቶችን በተመጣጣኝ ዋጋና ጥራት ያላቸው የግብርናና ኢንዱስትሪ ምርቶችን እየቀረቡ ይገኛሉ። ማህበረሰቡም ይህን በማወቅ በ12ቱን ወረዳ በሚገኙ 18 የእሁድ ገበያዎች ቦታ የግብርናና የኢንዱስትሪ ምርቶች በስፋትና በተመጣጣኝ ዋጋ እየቀረቡ መሆኑን በማወቅ በአቅራባቸው በሚገኙ ገበያዎች ጎራ ብሎ ለፍጆታቸው ምርቶችን ይሸምቱ።